እጅግ ለተመልካች ሳቢና ጠንካራ ፍክክር የተደረገበት ጨዋታ በአቻ ውጤት ተጠናቋል። እንዲ ነበር ጨዋታ ጨዋታው በምግም ነበረ ማለት በሁለታችሁ በኩል ይሄ ልዩነቶች፣ እኛም ለማጠብ እነሱም ለማስፋት የተደረገ ጨዋታ ነበረ። በጣም ከፍተኛ ፍክክር ታደርጉበታል ብዬ ነው ማስበው በሁለታችን በኩል ልምድ ያላቸው ተጫዋቾችም አሉ ወጣቶችም አሉ። በሁለቱም 45 ደቂቃ በጣም ፈታኝና እልህ የተሞላበት ማራኪ የሆነ ጨዋታ ተጫውተና ብዬን ማሰብ። እርግጥ አንዳንድ የጎል አጋጣሚዎች ቀር ፈፊት አግኝተን ነበር፣ አንድ ለአንድ ተገናኝተን እሳት ናቸው ጎሎች አሉ። እሱ ነሱ እናስቆጥር ደግሞ የተሻለ ይሆን ነበረ። በአጠቃላይ ግን ተመጣጣሚ ፉክክር እና አሳይተና ብዬን ማሰብ። እሱ ነው ላነሳልህ፣ ይሄ ነበር በጣም ግልጽ የሆነ የማግባት አጋጣሚ፣ ቀላል በሆነ ሁኔታ ነው የመከነው፣ ያስቆጫል። ጨዋታዎቻ ከመጠናቀቅ አንጻር ላለመውረድ ከምታደርጉት ትግልም አንጻር አዎ ዛሬ ያው ቆርጠን የተነሳ ነጥቦችን አጥብበን በአንድ ነጥብ ልዩነት ለማድረግ ነው የገበጣ ነው። በእነሱ በኩልም ከፍተኛ ተነሳሽነት አሳይተዋል። ነገር ግን ዛሬ ማሸነፍ የሚገባን ነው ጎል ድረች አምክነናል ብዬ ነው የማስበው እና በቀሪ ጨዋታዎች ላይ እነዚህ ስህተቶች ማረም አለብን። እነዚህ ካላረብን ወደ አሸናፊነ በተን ውጤታችን ካላስተካከል ፈታኝ ይሆንብናል እና አሁንም ልዩነቱ እንደተጠበቀን ያለው በቀሪ አራት ጨዋታዎች ደግሞ እነዚህ ድክመቶቻችን ላይ ፎከስ አድርገን አሻሽለን መቅረብ እንሞክራለን። ላለመውረድ የሚደረገው ፖከር እንዴት አገኘው? አጠቃላይ እንዳልከውን በቀሪ ጨዋታ ውስጥ በሊጉ ለመቆየት ምን የተለየ ስራ ተሰራል? እኛ ምንም የምንሰራው ነገር የለ። ያው እኔ ውጫዊ ነገሮች ብዙ መናገር አልፈልግም አወዳዳሪ አካልም ስላለ ማለት ነው። እኔ የራሳችን ቡድን በተመለከተ በቁርጠኝነት በከፍተኛ ፉክር በተነሳሽነት ስህተቶቻችን ላይ ፎከስ አድርገን በእነዚህ አራት ጨዋታዎች ላይ ወደ አሸናፊነት ተመልሰን በሊጉ ላይ ቲማችን ለማቆየት ከፍተኛ ጥረት አድርገን እንዘጋጃለን። አመሰግናለሁ። እኔም አመሰግናለሁ። እጅግ ለተመልካች ሳቢ የነበረ ፉክክር የታየበት ጨዋታ ነበረ። በተከታታይ ሶስተኛ ጊዜ አቻ ወጥታችኋል። ተሰጣኝ ውበቱ እንዲን ነበረ ጨዋታ ያው ነጥቡ ለሁለታችንም አስፈላጊ ጨዋታ ነው። እንዳልከው በተለይ ከታክቲክ በላይ በስሜት ከፍ ያለ ጨዋታ ነው የነበረው። በሁለታችንም በኩል አንዳንድ በምንፈልገው መንገድ ኳሱን ተጫውተናል። ባ ግን ጌሙን ለማሸነፍ ወይም ነጥብ ይዘው ለመውጣት ልጆች ላይ የነበረው ተነሳሽነት በጣም ጥሩ ነው የነበረው። የተወሰኑ ህግብ እድሎችን ለመፍጠር ሞክረናል፣ ግን መጥፎ አልነበረም። በአጠቃላይ በእነሱ በኛ በኩል አሸንፎ ለመውጣት የነበረ ነገር ጥሩ ነበር። ለእኛ አሁን ካለንበት ትን አንጻር ከሚከተለን ቲም ነጥብ ድሮ ማድረጋችን መጥፎ አይደለም። ለማሸነፍ ሄዳ ይገባ ነው። ያም ቢሆን ግን ገብቶ ብን በግብ ተቀድመን ማሸን አቻ መውጣት የቻለው ለእኛ በጣም በጣም ጥሩ ነው። ካለው የነጥብ መጠጋጋት አንጻር ጎል ተቆጥሮባችሁ ከአስር ደቂቃ በኋላ ነው ጎል ያስቆጠራችሁ። በዛ መሀከል ጫናዎች ነበሩ። ይህ እንዴት ይገለጻል? ቅድም እንደነገርኩ ትልቁ ነገር በአይምሮ ደረጃ ጠንካራ ስለመስራት ለመስራት ተሞክሯል። እንዳየኸው በርካታ ልጆች ቲሙ ጎል ለውታል። ዓመቱ ሲጀመር አብረውን የውድድር ዓመቱ የጀመሩ ብዙ ልጆች ከቲሙ ጋር የሉ በጉዳት አሁን ያጣናቸው በርካታ ልጆች አሉ። እነ አማኑኤል ጉዳት ላይ ናቸው። እነ ኬዛ ቅጣት ላይ ነው ጎላ። እንደዚሁ ምኞትና እዮ ይሄን ላነሳል ነበረ። በጣም ጉዳት አመቱ ሙሉ ቡድንህን በቅጣትም እየተፈተነን ያለው እና ተደላድሎ ለመቀመጥ በሊጉ ከዚህ በኋላ ምን ታስባለህ? እንታገላለን። ምንም ማለት ትልቁ ነገር ቲምህ ላይ ስሜት መፍጠሩ ነው። በተለይ ከእኛ በላይ ልጆቹ ጋር ያለው ነገር ጥሩ ነው። ስለዚህ ከዚህ በኋላ ያሉትን ጨዋታዎች በጥንቃቄ ለመጫወት እንሞክራለን ያንንም እናሳካለን ብዬ አስባለሁ። ለምን ልጆቹ ላይ የምታየው ቲም ስፕሪት ትልቅ ነገር ነው። ፕላስ እንዳየው ደጋፊያችንም ተመልሷል። ቲሙ ያለበትን ነገር በደንብ ይረዳናል። ዛሬ ከጀርባ ሆኖ በደንብ ሲያበረታቱ ነበር ልጆቹን። ስለዚህ በእርግጠኛነት ከዚህ በኋላ ያሉትን ጨዋታዎች በዚሁ ስሜት እንቀጥላለን። አጠቃላይ ለአለም ወረድ የሚደረገውን ትግል፣ ፉክክር፣ የነጥብ መቀራረቡን እንዴት እንዳጠቃላይ ሲዝኑ ራሱ ፌር ያለሆነ ሲዝን ነው። በቃ ቢሆነስት እኔ አሁን እዚህ ውስጥ ስላለን እኛ ጥሩ ነገር ላይ ስላለ ስላልሆነን አይደለም። በአጠቃላይ የውድድር አመቱ ውድድር ነው ብለህ ለማለት ያስቸግራል። ለምን ከፋይናንሻል ፌር ፕላይ ጋር ተያይዞ ህጉን ያከበርን ሰዎችና ና በሚባሉ መካከል አምባላንስ የሆነ ፉክክር ነው ያለው። አሁን ደግሞ ከበርካታ ጨዋታዎች በኋላ የምትሰማው ነው የሊግ ካምፓኒው በይፋ ወደ አስር የሚታጉ ክለቦች እንደዚህ አይነት ችግር ውስጥ እንዳሉ ደርሼበታለሁ እያጣራው ነው ብሏል። እና የምታየውም ነገር እግር ኳሳዊ አይደለም። ከዚህ አንጻር እኛ እየታገልን ያለነው ነገር እንደ ቲም የሚያስመሰግን ነው። ፉክክሩ ግን እኔ ፉክክር ነው ማለት አልችልም። እንደዚህ በዚህ አይነት ነገር ሜዳ ላይ የሚሆን ዋንጫ ዝም ብለህ ከሱቅ መግዛት ይቻላል። ግን ለማ ይህን ስል ላይ ያሉትን ቲሞች እያደረጉ ያሉትን ነገር ለማጣጣል አይደለም። በትክክል ተፎካክረህ ነው ግን መሆን ያለበት ከላይ እስከታች ሁሉም ቲሞች በ የሆነ ቡድንን በምቀኝነት ለማስጠል ወደ ሜዳ መግባት የለብም የሆነ ቡድንን ፌቨር ለማድረግም መግባት የለብም ፌርሊ ተመልካች የሚያየው ጨዋታ ነው መሆን ያለበት እያንዳንዱ ጨዋታ ይሄ እኔ በግሌ ማምነው ነገር ነው ያንን አይታ አለው የብለህ ብትለኝ በጣም ጥቂት ጨዋታዎች ለምሳሌ ትላንትና የተደረገውን የንግድ ባንክና የድሬዳዋን ጨዋታ ካየኸው በቃ ይሄ ነው ተመልካች የሚፈልገውም ይሄ ነው ገንዘብ የሚወጣውም ለዚህ ነው ስለዚህ ተመልካችም ያያል ተጫዋችንም የምትገምጠው በዚህ ሁኔታ ውስጥ አገርም የሚያድገው እንደዛ ከሆነ ነው ይሄ የምንሰማው ሰውነታችንን ግን ሙያ ውስጥ መሆንን ራሱ እንድትሸማቀቅ የሚያደርግ ነው። እና ይህንን አወዳዳሪው አካል በቃ ጠበቅ ያለ ነገር መውሰድ መቻል አለበት። በፋይናንሽል ፌርፕሌዩንም ይሁን በዚህኛው አሁን በምናየው ፌቨር መደራረግ አለ ብለን በምናስበው ነገርም በጥልቅ ከመንግስት ጋር ቢሆን ተባብሮ እርምጃ መውሰድ አለበት። እና እግር ኳሱ ከዚህ ነገር ነፃ መሆን አለበት የሚል እንትን ነው። ሰጠ ሊጉን በተመለከተ ያለ አስተያየት ነው። አመሰግናል እኔም።